እንዴት አመሻችሁ፣ ጤና ይስጥልኝ። በመላው ዓለም ላይ የምትገኙ ኢትዮጵያውያን ወገኖቼ ይህን ድምጽ የሚሰማችሁ ሁሉ ይህንን ቪዲዮ ለሁሉም ሰው ሼር እያደረጋችሁ እንዲሰማልኝ ይፈልጋለሁ። ይህ ቪዲዮ ሳቀርበው ምናልባትም ለዩቱብ አቀርበው ምናልባት ለገንዘብ ብሎ ነው ብላችሁ ውስጣችሁ ሌላ ነገር እንዳያስብ ከማለት የተነሳ እኔ ግን ዛሬ የማቀርበው በዩቱብ ሳይሆን በፌስቡክ ተከታዮቼ ወይም ደግሞ የፌስቡክን የሚከተሉት ኢትዮጵያውያኖች በሙሉ ጆሮና ልብ ላይ እንዲደርስ ፈልጋለሁ። በአረቡ ዓለም ላይ የሚኖሩ እህቶች ድምፅ መሆን ፈልጌ ነው ዛሬ የመጣሁት። ምክንያቱም በአረብ ሀገር ያሉ እህቶች ከኋላ ከጀርባቸው እናት፣ አባት፣ እህት፣ ወንድም፣ ቤተሰብ ያላቸው ናቸው። እነዚህ ሰዎች ምናልባትም ራሳቸውን ለማሻሻል፣ ቤተሰብን ለመጦር፣ የእናትና የአባታቸው ውለታ አለመዋል ስደትን መርጠው ወደ ስደት መጥተዋል። ስደት ሲመጡ ከሰው የበታች ሆነው ዝቅ ብለው በሰው ቤት ሰርተው የሚያገኙትን ገንዘብ ለቤተሰብ ልከው የተረፋቸውን ይዘው ለመመለስ ነበር የመጡት። ብዙዎቹ ግን እንዳሰቡት ሳይሆን እንደፈለጉት ሳይሆን ያላሰቡት ነገር ገጥማቸው፣ ድብዳ ገጥማቸው ከእናት ከአባታቸው እቅፍ ወጥተው በሰው አገር እየታመሙ እየተሰቃዩ፣ እየታሰሩ፣ እየተደፈሩ፣ እየተጣሉ፣ እየተናቁ በገዛ ዜጋቸው እየተሸጡ እየተለወጡ እዚህ ደረጃ ደርሰዋል። ይሄንን ነገር ግን መስማት የሚፈልግ ሰው የለም። መስማት የሚፈልገው ሁሉ የራሱን ጥቅምና የራሱን ጥቅም የሚያካሄድ ሰው ብቻ የብዙ የአረብ ሀገርን ችግር ልቶውና በሳውዲ አረቢያ ለአራት ዓመት፣ ለሶስት ዓመት፣ ለሁለት ዓመት ወደ ሀገራቸው ለመግባት የሚሰቃዩ ወገኖች አሉ። እነዚህ ወገኖቻችን ነገ ቢያብሉ ቢሞቱ ሜዳ ላይ ቢወድቁና መኪና አደጋ ቢደርስባቸው በሰበር ዜና ዩቱብ ላይ ይወጣሉ። ሲሞቱ ወይ ኢትዮጵያን ችኳ አረብ ሀገር ሄደው ሞቱ ተብሎ የአንድ ሳምንት ወይ የሁለት ሳምንት ወሬ የሆኑ ይቃል። በሕይወት እያሉ ግን ለእናት ለአባቶቻችን እንድረስ ልጆቻችን እንትተን የመጣን ሰዎች አለ ተርበው ብናል እናቴ አይኔን እያለች ሳላያት ሞተችብኝ፣ ልጅ ወንዝ ወሰደው፣ አባቴን መቅበር አልቻልኩም እያሉ የማይቻለውን ችለው በስደት ሀገር ላይ የተንገላታሉ ወገኖች አሉ። በጣም የሚገርም ነገር እንገራችሁ እቺ ነው የተስማት መሬት ሸጣሽ ላኪልኝ እናቴ ነው ያልኳት። ሸጥልሻለሁ እኔ ያለችኝ እናቴ ማለት ሳስበው ደግሞ አትሽጪ እስቲ በቀራራ ትገበያለሽ እያሉኝ ነው አሉ። በቀራራ ሁሉ ስታገል ስታገል ስታገል ወላ በፊቱ ቀራራ ጊዜ የታገልኩት የአራተኛ አመት ነው። አንዴ ጅዳ ይችሉኛል፣ ከፊልሽ ያለበት ጅዳ ነው። ከጅዳ ደግሞ ሪያድ ይችሉኛል፣ ሪያድ ደግሞ ከእንደገና ጠሪካ ይችሉኛል። ጀዋዛት ማለት ነው። እዛ ሄዳለሁ ሰው ገለሽ ነው ይሉኛል። እኔ ወላሂ እንኳን ልገል የሚገለውን ራሱ እንዴት አንጀቱ ጨክኖ ነው የሚገለው ላለሁ ነው። እኔ ወንድም፣ እኔ በጣም ነው የደረስክልኝ፣ በጣም ነው። በህይወት ያኖርገኝ አላህ በህይወት ምን ነገር አያገል ከአንተ ከልጅ ልጅ ከዘርዘራ ምንም ነገር አያድልባቸው ኢንሻላህ። በጣም ደርሰ የለኛል አሁንም ችግር የለም ያልከኝ ሁሉ እኔ መለስ ይለናለሁ። እንዳልከኝ ሁሉ እኔ የእውነት እያለቀስኩ ነበር። የሰማዋል ሚካ ያሰብኩለት ባሌ የማትመጪው እዛ አረብ ወደሽ ይሆናል ብሎ ችግሯን ስቃይዋን መከራዋን ሳይረዳላት ሌላ አግብቶ ከሌላው ወልዷል። ትንቦት ምን ቆጨኝ ቆጨኝ አለ። ምን እንዳይሻላላቸው የእኔ መኖር ምንድን ነው ትርጉሙ? አለች። የምፈልገው ባል ሌላ ሚስት አግብተው መውለድ እየፈለኩ የተናገረ ነገር ሃይማኖቴን እስከ ዛሬ ዛሬ ወቅሰኛል፣ አለች። አንቺ ቁመሽ እንደ በቅሎ ነው የምትቀሪ፣ መውለድ አትች እኔ እንግዲህ ልጅ ትንሽዬ ልጅ አግኝቸው ወልጃለሁ ብሎ የገዛ የሚወደው ስንት ወንኩለት ስንት ዓመት ሙሉ ገንዘብ እየላኩኝ ሰው ያደረኩት ዛሬ እንዲህ ብሎ ተናግሮ ሌላ ሚስት አገባ። ይሁሉ የሆነው አረብ ሀገር ወደ ሀገሬ ልግባ ብዬ በተናገርኩኝ በተበላለስኩኝ ምክንያቱ ቤባሴዎች ምክንያት ነው፣ አለች። አንዷ ደግሞ የአሁን ቅድም የሰማችኋት ልጇ ምን እንደደረሰባት ስሙ። ያንንም ባሳያቸው እንኳን እኔ እሰማ የምትሉት የሀገሬ ልጆች ብርቅና ድንቅ ናቸው፣ ወደ ኢትዮጵያኖች ናቸው። እንዴት ናቸው? ሰላም ናቸው አላችሁ? ልጅ አልሐምዱሊላህ እኔ ደህና ነኝ። እንሻላ ሰላማችሁ ብዝት ብዝት ይበርልኝ። አላህ ስብሐን ወተዓላ መንገድ ሆነ መክፈት ለን እንሻላ። እና የወንድማችንን ቁጥር ታጥኛ የገባሁት አነጋገቡ ደስ ስላለኝ ነው እና እኔ በበኩሌ ችግሬ ያው ቀራራ በመጣ ቁጥር ሁሉ ያው እየተመላለስኩኝ ነው። አንዴ ሪያድ ሄዳለኝ ከሪያድ ደግሞ ጅዳ ይሉኛል። ከጅዳ ደግሞ ከእንደገና ሪያድ እጂ ድጋፍ ደብዳቤ አምጪ አምባሲ ውስጥ ይሉኛል። ስመጣ ደግሞ አጭቅጭቄን እኛ ጥፊ ብለንሽ ነው ወይ ጠፋሽው ይሉኛል። እኔ ሀያ ስምንት ዓመት ልጅ አልመጣም ለመምጣት አልቻልኩም ከፊሌ ከሶኛል ብዬ ስል ደርሼ ላልቀብረው አንቺ ያልመጣሽበት አልኖርም ብሎ ለአራፋ የላኩትን ልብሳቸውን ገና ከጉምሩክ ሳያወጡ በቀረጥ እኔ ይዤ ልገባ ያዘጋጀውትን ልብስ እንደገና በቀረጥ እንዲያወጡ ለመምጣት ነው ያልቻልኩም። አውጡና ልበሱ ብዬ ብል አንቺ የሌለሽበት አንበላም አንጠጣም አንለብስም ብሎ ትልቁ ልጄ በሞላ ውሃ ውስጥ ገብቶ ጀና ይዛው ራሱ በሳምንት አገኝቶ ነው የተከበረው ማለት ነው እና እኔ በዛ ሁሉ ወይ ልቀብር ልደርስ አይደለም ልድረስ ለልጄ ለቅሶም እንኳን እርሜን ለውጣ ባገሬ፣ ብዬ ሄጄ አልቅሼ ከቀበሌ ሁሉ ከኢትዮጵያ ደብዳቤ ተጽፎ ተልኮልኝ ያንንም ባሳያቸው እንኳን አራሩልኝም። የኛ አምባሲ ማለት ነው ወንበሩን ያሞቃሉ እንጂ ማናቸውም ለማናችንም ሊረዱ አይደለም የተቀመጡት። እነሱ ግን ለእኛ ለኢትዮጵያውያኖች ሊረዱ ነው በቦታ የተቀመጡት፣ ግን እነሱ አልረዱን። ውስጥ ለውስጥ ሙስና ነው እየሰሩ ያለው። አሁን ራሱ አልሰሩም ተብሏል፣ ግን በሙስና እየሰሩ ነው። እኔ እንጂ አገራቸውን እንዲህ ያጠፋሉ ማለት ነው ላይ ያለውን ይህን ነገር ልጅ ሞት የሰማሁት በፌስቡክ ተለቆ ማለት ነው። ከዛ በኋላ ከደረጅ ወድቄ አንድ በኩል ንግሬን ተሰብሬ ብዙ ጊዜ ነው የተኛሁት ማለት ነው። ከዛም በኋላ በቃ በችግር ላይ ችግር ተፈራረቀብኝ። ከላስ እገባለሁኝ እያልኩ የልጄ ሀዘን ከእንደገና የናፍቆት ሀዘን ከእንደገና

ምክንያቱም ከኮረና ጊዜ ጀምሮ ኮረና ከገባ ጊዜ ጀምሮ ለቤተሰብ ልካቁ ልጆቻቸው በራብ እየተሰቃዩ ነው፣ ወደ ልመና የወጡብን ሰዎች አሉ። ይሄ ምናልባትም አውሮፓ ቢሆን ምናልባትም አሜሪካ ሆኖ ቢሆን ስንት አሽቃባጭ ነበር የሚሽቃበት። አንዲት አንዲት ኢትዮጵያዊ ቻይና ውስጥ ታሰረች ተብሎ ፌስቡኩ እንዴት ነበር የተገለባበጠው፣ እንዴት ነበር ቪዲዮ የሚሰራላት የነበረው ሰበር ዜና ይተባለ ቻይና እስር ቤት ለሞት ልትፍርድ ሊፈረድባት ነው። እንገቷ ሊቀላ ነው። እነዚህ ኢትዮጵያ አይኖች አይደሉ እናተወይ ለወገኖቻቸው፣ ለልጆቻቸው፣ ለእናት ለአባቶቻቸው ብለው ስደት ሀገር ተሰጠው በግራቸው እያዩ በግራቸው እያዩ እናታቸው በማቸው የሚጦሩ ቤት ተገራይተው ቤት ሰርተው ቆርቆሮ ባያችንም ቤት የሚያስብሉ ወገኖች ሁሉ እንደሱ አይታዘነም። ለአውሮፓ ለካናዳ ልጆች ጋር እነዚህ ልጆች ከአረባ ሀገር የሚሰቀሚት አያሳስሏችሁ። ሳውዲ ላይ በጣም ብዙ የተሰቀኝ ይኮናሉ። የሆነት በጣም እኔ የምሰባው ቀን በቀን አይምሮዬን ሁሉ እስከሚያምን ነው የምሰባው። በጣም ብዙ ልጆች ምን ያለበት ሳውዲ ኤምባሲ፣ ሌላው ሀገር ያለ ኤምባሲ ሁሉም እርዱ ያወቁ አረቦች እየተጫወቱባቸው እኮ ነው ያሉት። ምን አለበት ትልልቅ ሚዲያ አለን ትልልቅ ፌስቡክ ትልልቅ ዩቱብ አለን ብላችሁ የምትኩራሩ ላይ ደርሳችሁ፣ ምትቆለሉ በዘረኝነት፣ በጦርነት በስንት ነገር ስት የምትናገሩ ሰበር ዜና እያላችሁ የሰውን አይምሩ የምትሰብሩ የሰውን ልብ የምትሰብሩ በሀገራችሁ ጉዳይ ላይ የገንዘብ ማስገኛ ያደረጋችሁ እነዚህ ወገኖቻችን አይደሉም? ኢትዮጵያዊኖች አይደሉ? በቃ እነዚህ ልናቃሉ ማለት ነው። ተንቀዋል ማለት ነው። የቤት ሰራተኛ መሆን ያስንቃል? እነዚህ ሰዎች እኮ ምናልባትም እኮ የቤት ሰራተኛ የሆኑት እኮ ቤተሰቦቻቸው፣ ሀገራቸው ዳስ ለሆነች ሰርተው ሀገራቸውን ቤተሰቦቻቸውን ለማስተካከል ነው። አደለም እንደ ሰራተኛ የሆኑት እንጂ ሰራተኝነት ከሰማይ ቤት የተሰጣቸው ጸጋ ነው። ምናልባትም የአንድ ዩቱበር

በጣም ነፍስ ይበሉት ቁብስ ይቁብስ አቶ ከቆሻሻ ላይ ደግሞ ለቀው አሉ። የእናት ባታቸውን ፍቅር ሳይጠግሙ ሰራር ልብ ነው። በደላላ ተታለው በስንት ነገር ተጨብረው መጡ። በሰው ሀገር ላይ ሰሚ አጡ፣ የሚሰማቸው አጡ። ኤምባሲ ሲሄዱ እየተሰደቡ እየተላኩ ውጭ ከዚህ እየተባለ እየተገተተረች እወጣ ይቀያሉ። በሳውዲ በየትኛው ማረብ ሀገር ላይ ይቀያሉ። ኤምባሲዎች ልጆቻቸውን የዝም ደህና ቦታ እያስተማሩ እነሱ በሚከፈላቸው ገንዘብ እንኳን የፈለጉትን ነገር ማድረግ እየቻሉ እቃ እያስገቡ ለማን ነው የመጡት? ለማን ነው የመጡት? እስኪ እንገሩ። ለማን ነው የመጡት? ለማን ነው የመጡት? ለማን ነው የመጡት? በጣም ብዙ ሰው እየተሰቃየ ነው። ብዙ ሰው ሰዎች በተለይ ሳውዲ አረቢያ ያሉ እህቶች በጣም በጣም በጣም በጣም እየተሰቀሉ ነው። እኔ እስከዛሬ ድረስ ምንም ልናገር አልቻልኩም፣ ዝም ብያለፍ ነበረ። ዛሬ ግን ይሄ ድምፅ ዓለም እንዲሰማው ስለሚፈልግ ሁላችሁም ሸር እያደረጋችሁ፣ በአሜሪካ በካናዳ፣ በአውስትራሊያም ያሉ ኢትዮጵያ ኤምባሲዎች ይህንን ጉድ ሰብተው ደርሱ፣ የሆነ ነገር እንዲያደርጉላቸው እስኪያደርጉላቸው፣ ሰው አንድ ከቤተሰብ አይላፍቀው መሰላቸው ቤተሰብ እያሉ እያጡ ነው ያሉት። እዛ ልጇን ወንዝ እስኪወስድባት አባቷን እስከምታጣ አውቀሽ ነው ማትመጪው አረብ አረብ አፍቅረሽ ነው እየተባለች ይህንን ይህንን ቪዲዮ ለዓለም ሕብረተሰብ ሼር አድርጓል። ሳውዲ ላይ እየተሰራ ያለ ግፍ፣ እየተሰራ ያለ ስቃይ። ማንንም አይሰቡ፣ ማንንም አይሰሙ፣ ማንንም አይሰሙ። በዚህ ሰዓት ምናልባትም ሀገራችን ጥሩ ላይ አይደለችም ያለችው። ኢትዮጵያ ሀዘን ላይ ነች። ኢትዮጵያ መከራ ላይ ነው ያለችው። ልጆቿ ከመከራ ጋር አወጧት። ጦር ወድማ ላይ እንዳሉ አውቃል። በጦር እየተቆሉ እንደሆነ አውቃል። በወንበዴዎች አገሪቱን በሚሸጡ በሚለውጡ ላይ ጦርነት እንደተዘመተ አውቃሉ። እዚህ ደግሞ አሉ ተሰግስገው የተቀመጡ ወይ ለወገን ወይ ለዜጋ የማይበጁ የማይጠቅሙ አሉ። ለእነሱ ማን ነው የሆነ? ማን ነው እነዚህ ምስል ይወቃል። በሰው ሀገር ላይ የምትቀይረው ሞዴስ እንኳን አታ በጨርቅ የወር አበባ ሲመጣ በጨርቅ፣ የምትኖርበት ሀገር ላይ የሚበሉት አጥቶ የሚጠጡት አጥቶ ለምን ብለው እኮ ሄደው ከወንድ ጋር እንኳን የምትተኙ ሴቶች በስቃይ ምክንያት። ሌላ ሀገር ቢሆን ጎ ፈንድሚ እየተከፈተ አንድ ሰው እንደዚህ ሆነ፣ አንድ ሰው እንደዚህ ሆነ፣ እንትሉ ለእንደዚህ ለዓለም ሀገር ላሉ ሰዎችስ ማነው የሚረዳቸው? ማነው የሚሆናቸው? የትኬት ብር አተው ሰው ሀገር ላይ በስብ ሰው የቀሩት ማን ይጣቸው? ማን ይሰቃቸው? ወደ እናት ምድራቸው ሰው ሀገራቸው ላይ ውሀ ሽጠው መንገድ ላይ ለምለው ቢኖሩስ? በደላላ ተገብተው የደላላ ሲሳይ ሆኖ በደላላ ተደፍረው ገንዘባቸው ተግጠው መጥተው ሰው ሀገር ላይ ደግሞ በሀገሪቱ ሕግ ምንም ባላደረጉት ሲመራቸው ጥርሳቸው ሲነቀል ሲደበደቡ ሲደፈሩ ጥለው በወጡት ማን ጫለሽ ማን ጥፍያለሽ እየተባለች ምን ትሰቃይ ህዝብ ይህንን ዓለም ህዝብ ይሰሙ ይስ ምናልባትም እኮ አረብ ሀገር ያለች ሴት ነገ ትልቅ ቦታ ትደርሳለች። ሀገር ያለ ሲል አቅሙና ረዳት ቢኖራት ጋጋሽ ቢኖራት የማትደርስበት ቦታ አለ ወይ? አልጋ በአልጋ ውሉ የጥንቸሎች የጥንቸሎች ፍጥነት ፍጥነት ከተባለ ከኤሊ ጫንቃለ ራሱን ያልቻለ ግዙፍ ድንጋይ አለ። ይህ ግዙፍ ድንጋይ ለዘመናት ቀርቶ ለሰዓታት ያክል ጥጀል ብትሸከም መሮጥ ይቅርና መራመድ አይችልም። ነፃ ባልሆን አለ ፍትህ በጎደለው ነፃ ባልሆን አለ ድንጋይ ተሸክሞ የፈጠነ የለም ከኤሊ በስተቀር። ይህ ማለት ምናልባት ይህ መከራ አውሮፓና ካናዳ ባሉት ላይ ቢሆን ነው። ይህ በተለይ ስቃይ ሁሉ አውሮፓና ካናዳ ላይ ያሉት ቢሆን ኑሮ አረብ ሀገር ይመሰገን ነበር። ግን ዛሬ ቶቻችን ሰሚ ያተው ሁሉም ፖለቲካና ሁሉም ጦርነት ነው የሚያወራው። ሁሉም የራሱን ገንዘብ ስንት ሞላልኝ፣ ስንት ተሰራልኝ፣ ስንት ሰው አወቀኝ፣ ስንት ሰው ፎሎ አረገኝ፣ ስንት ሰው ላይክ አረገኝ ነው የሚሯሯጥ። ምን ስለ ዜጎች፣ ስለወደቁት ከታች ስለወረዱት ማን ይጨነቅ? ማን እንዲህ ብሎ አለቅሳል? ማን ይሰማል? ማን ያስታውሳቸዋል? እኔ በየቀሩ ስንት ሰው እንደሚሞት የት እናቃል? የት እናቃል? ብዙ ሰው እየሞት ነው። ዛሬ ራሱ ስንት ሰው ሞቷል፣ ትናንትናም እንደዛው። አለም ሀገር የማይሞት ሰው የለም፣ በየጊዜ ይሞታል ሰው ነው ግን ዛሬ ነው ሞተች የተባለችው እ ዛሬ ነው ሞተች። ብዙ ሰው ቀብር የለ አስከናቸው እዚህ ይገበዩ ድይ ሆስፒታሉ ፍሪጅ ይሙላ ኢትዮጵያውያኖች አስከሬ። በዚህ እባካችሁን በአለም ያላችሁ ህዝቦች፣ በተለይ በሳውዲ ላሉ ጮሁላቸው። ሼር ይደረግ፣ ይድረስላቸው። ኤምባሲዎችም እባካችሁን ህሊናችሁ እውነት ወደ ህሊናችሁ ተመልሳችሁ ለወገኖቻችን ሀገራቸው አስገባቸው። ሌላ ምንም ከእናንተ የሚፈለግ ነገር የለም። ይሄ ህዝብ እኮ ነው ትናንትና ለአባይ ግድብ መከራውን ሲያይ የነበረ ህዝብ። ትናንትና ኑ ስትሏቸው እንደፈለጉ ሲመጡ፣ አውጡ ስትሏቸው እንደፈለጉ ሲያወጡ፣ ስትመጡ አጨብጭበ ተሰብስበ እልል ብለው የተቀበሏቸው ዜጎች ናቸው። ዛሬ ችግር ሲገጥማቸው ምን አለበት ዞር ባትሉባቸው ጀርባ ባሰጧቸው። ወንበር ላይ መቀመጥ እኮ ጥቅም፣ ይሄው ወንበር እኮ ሌላ ነገር የለም።